ሱረቱ ዐበሰ ከአንቀጽ 32 እስከ መጨረሻ ያሉትን አናቅጾች በዚህ ቪዲዮ እናመራለን። ሁላችሁም በጥሞና ተከታተሉት። አዑዙ ቢላሂ ሚነሸይጧኒ ረጂም። መታዓ ለኩም ወሊ አንዓሚኩም

ሶቶ አበሰ ከአንቀጽ ሁለት እስከ መጨረሻው ያሉትን የንባብ ማብራሪያዎችን እንደሚከተለው እንመለከታለን። ሁላችሁም በጥሞና እንድትከታተሉት በደጋሚ ጠይቃቸዋለሁ። ንቀ 32 መታን የሚውጋር እንደምታዩት ሚም ላይ ሸዳ ያለው ሚም ሸዳ የሚሆነው ቀድሞ ያለውን አንቀጽ የመጨረሻ ቃል ከዚህ ቃል ጋር ሲሆን ብቻ ነው የሚጠብቀው ማለት ነው ነው ይሄኛውን ስንጀምር አጥብቀን መጀመር የለብንም አይጠበቅብንም ስለዚህ መታዕን ሚን ፈትሐ ብቻ ነው የምናደርገው በየት ስንነሳ መታዕን በሚለው በዚህ አንቀጽ በመጀመሪያው ስንነሳ ማለት ነው ሌላው ታፈትሐ አሪፍ ሰሪፍ ሰጊራ አለች እዚህ ላይ ታጎተት እንዲ የምታደርግ ነች። ከዛ ቀጥሎ ዓይን ፈትሀ ቴይን ነች ንም ዓይን ፈትሀ ቴይን ዓን ነው የሚሆነው አደለ ንምትድምፅ አለች። ይችን ንምትድምፅ ወደ ላም ስለምትገባ የሚጠበቅብን ዓይንን ፈትሀ አድርጎ ላምን ማጠብቅ ብቻ ነው። እንዴት የሚሆነው መታዓን ለኩም መታዓን ለኩም በሚለው ምትክ ዓይን ፈትሀ ከዛም ወደ ላም ሸዳ መሸጋገር ማለት ነው። ጠይብ ሌላው ካፍ በማ ሚምስ ኩናለች፣ ኩም በዚህ መልኩ ሚምን ረገጣ ረጋታለ በግልጽ ለማነባት ወሊ አን ወሊ አን ስንደግሞ ወፈታ ላም ከስራ ነው። ወሊ ቶሎ ወሊ አን ቶሎች ወጭ ሐምዛ ነች። ሐምዛ ድምጽ አራቂ ያለ እንደምታውቁት ወሊ አን አንለም ወሊ አን ከዛ በኋላ አይን አለች። እዚ ላይ ደመቅና ረጋታለን። አሊፍ ሰገራ መታለች አ እንዴ የምታደርግና ስለዚህ ወሊ አን አ እዚ ላይ ላምን ከስራ አድርገን ስናነብ ወብለን ማንበብ የለም። ወሊ ከስራ እናድርገው ወሊ ወሊ አንአ፣ በዚህ መልኩ ማንበብ ይኖርብናል። ሚም ከስራ ነች። ካፍ ማ ሚም ሱኩን ኩም ብለን ንረገጥ አርገን እናነባዋለን። ሚም ሱኩነን ሲያዝ መታዓ ለኩም ወሊ አንዓሚኩም። ደግመዋለሁ፣ መታዓ ለኩም ወሊአንዓሚኩም ከዛም ቀጥሎ እንቀጽ 20 ማን ነው 33 فاذا የሚለው ጋር ذال فتحا እንደምትመለከቱት ذالن መውጫውን ከዚህ በፊት እንዳየ ነው። በሌሎችም አናግዞች ዛ ነው። ፈኢዛ ብለን ማንበብ የለብንም። ፈኢዛ ዛ በዚህ መልኩ ምላሳችን ጫፉን ክፍል ከላይኛው ፊት ጥርስ ጫፍ አጣምረን እናነባዋለን። ፈኢዛ ዛ በዚህ መልኩ ይሆናል። ከዛ ጂም ፈትሃ አሊፍ መሳቢያ አሊፍ ሱኩን አለ። እንደምታዩት አሊፍ ላይ የመሳቢያ ምልክት እናገኛለን። ይህን ምልክት ስናገኝ ምን ጊዜም እናደርገዋለን፣ ፊደሉን በደንብ አድርገን ጎተት ማድረግ ጃአ በዚህ መልኩ ማለት ነው። ጠይብ ከዚ በኋላ ታከስራ፣ ቶሎ ብለን ወደ ሷድ ነው የምንሸጋገረው። ሁለቱ ፊደሮች አይነበቡም። ታከስራ ወደ ሷድ ሸዳ ነው የምንሸጋገረው። ፈኢዛ ጃአቲ ጥብቅ ትላለች ሸዳ ስላላት፣ እንዲሁም ደግሞ አሪፍ መሳቢያ ምልክት አለው እንደምትመለከቱት። ስለዚህ በደንብ ጎተት ይደረጋል። ሸዳነች ካ ወይም ደግሞ ሃ በሚል አይነበብም። በዚህ መልኩ ነው። ታእ መርቡጧን ስናቁም ወደ ሃ ሱኩን ነው የምንቀይረው። ስታያይዙ ሲናበብ ፈኢዛ ጃአት በዚህ መልኩ ይናበባ ደግሞ አሉ

የውመ የፊሩ አልመርኡ ምን አኺህ አልመርኡ ብለን ሐምዛ መጎተት የለብንም። ቶሎ ብለን ሐምዛን ወደሚም ከስራ ኖ የምንሸጋገረው የምናየይዘው ሚን አ አ በደንብ አድርገን እናወጣና ያመሳቢያ ለ ሳብ እናደርገዋለን። ሀን በሱኩን ረገጥ አድርገን እናነባዋለን። ስየያዝ የውመ የፊሩ አልመርዑ ሚን አኺህ በዚህ መልኩ ይነበባል። ንቀስ5 ወኡሚ ሚምን ጥብቅ አድርገን ቆየት ማለት ይኖርብናል። ይህ ሲሆን ግን ያዝ አድርገን ነው የምንቆየው። ወኡሚ አይደለም። አንዳንዶቻችን ሀምዛን እንስበዋል። እንደዚያ አይደለም ወ አያቸዋል ዋኡም ብለን ከቆየን በኋላ ሚ እንላድንብ ማለት ነው። ከዛ ቀጥሎ ሀከስራ ያ ሰራ መታለች ሂ እንድ የምታደርግናት ዋኡም ሚሂ ሃን ነው የምንስበው። ሚ ብለን አደለም እንጎተው ስናጠብቅ እንቆያለን እንጂ ሚ ብለን አደለም የምንስበው። ዋኡሚሂ አይደለም። ዋኡሚሂ አያቸዋል ሚሂ ቶሎ ዋኡሚሂ ወአቢህ ባከ ስራ ያስኩን ስላለ ወአቢህ ትሎ ዋው ሃምዛ ባን ትሎ ከየስኩ በኋላ ቢ የሚለውን ግን እንጎትተዋለን ማለት ነው። ሌላው ሃን በስኩን ነው የምናቆመው ደግሞ አለው ወኡሚሂ ወአቢህ በዚህ መልኩ እናነባለን። 36 ወሷሒበቲህ ፈር እናረገዋለን። አሊፍ ሰራለች፣ ሳብንድ ታረጋለች፣ ሀ ከስራ ነች። ደመቀተብ ብላው የምትነበበው ወሳሂበት አይባልም። ወሳሂበት ሀነ እዚም ላይ ጎተት የምናረገው ሌሎችን ጎተት እናረጋለን። ከስሪያ ሰ ወበኒህኒ ሳብ እናደርጓለን ሀ ስኩን አድርገን እናቆማለን። ወሳሂበቲህ ወበኒሂ በዚህ መልኩ ይነብባል። ሌላ ወንቀጽ 37 ሊኩል አምሪእን። ሊኩል ላም ጥብቅ እትላለች ሸዳ ስለሆነች፣ ከዛ ቀጥለን ወደ ሚም ስኩን የምንሸጋገረው ሊኩልም አያቸዋል። ሊኩል ምሪኢን ሮ ከስራ ትቀጥናለች። ሊኩል ምሪኢን ሳይሆን ሊኩል ምሪኢ ሚንሁም ምንሁም ሊኩል ምሪኢ እዚ ላይ ታዲያ ሀምዛ ከስራት ነች። ይህች ያው ሀምዛ ነው የምትያያዘው። ሀምዛ ከስራ ቴን ነች ኢን ነበር የሚሆነው። ንምትለዋ ድምፅ ወደ ሚም ስለምትዋጥ ሀምዛ ከስራ ቶሎ ወደ ሚም ሸዳ ነው የምናልፈው ማለት ነው። ሲነበበም ሊኩል ምሪ ሚንሁም አያቸው አይደል? ሀምዛ ከስራ ሚም ሸዳ፣ ሊኩል ምሪ ሚንሁም ሚንሁም። እንደዚሁ ሌላው የውመኢዝን

ዩ በዚህ መልኩ ይነበባል። ሌላው ኑን ከስራ ያስኩናለች ኒ ሀንድ ደግሞ በስኩ እናቆመለን ኒ ዩኒህ በዚህ መልኩ እናነባዋለን። ድድገምላቸው ሊኩል ምሪኢን ምንሁም የውመኢዚን ሸእኑ ዩኒ አን ድገመው ሊኩል ምሪእ ሚንሁም የውመኢዚን ሸእኑ ዩኒህ በዚህ መልኩ ይነበባል። 38 ው ዉ ጂም ማ ናቸው ሃ ማ ነው። ስለዚ የምናደርገው ምንድነው ከንፈራቸው ወደፊት ሰብሰብ ማድረግ ያስፈልጋል። ው ው ጁ የሚለው ደግሞ ጅም በማወስኩን ስለሆነ ይመጣበት ጁ ጎተት እንድል የሚያደርግ ነው። ስለዚህ ውጁሁይ፣ እንደዚህ ውጁሁይ የውመኢዝን እዚ ላይ ሀ ተኑኝ ነች፣ ንምት ድምፅ ሀ በመተይን ሁን ነበር የሚሆነ አደለ። ስለዚህ ንምትለዋ ድምፅ ወደያ ስለምትዋጥ ወይም ስለምትገባ ሁን የሚለውን ምናረጋተ ኑንን ወደያ እናስገባታ ያና ማጥበቅ ነው። ውጁሁይ ያው ውጁሁን የው በዚህ መልኩ የው ሚም ፈትሃ ከስራ ሃምዛ ከስራ የው የውመኢዚን ዛል ከስራ አድገን ሚም ሸዳ ማድረግ ነው የሚጠበቅብን። ለምን ዛል ከስራ ን ን የምትድምጻለች እሷን ን ወደ ሚም ስለምትገባ ዛል ከስራ ሚም ማጥበቅ ብቻ ሆል የውመኢዚም ሙስ

ከቱን ድ ሂከቱን አይባልም ድ ሳይሆን ከቱሙስ እያ ሓንም ደመቀናረጋትና ብለን አሊፍ መሳቢያ ስላለች ጎተትና ረጋትና ወደ ሀከ ስራ ንሸጋገል። ከዛ ሒከቱሙ የሚለው ጋር ደግሞ በማተይነት ንምትለዋ ድምፅ ወደ ሚም ስለምትዋጥ በከቱሙስ እንደዚ ሆናል ማለት ነው። ከቱ ሙስ ምንጥብቅ አድርጌ ከዛ ሲንን ሱኩን አርጌ ረገጥ አድርጌ አነብዋለሁ ማለት ነው። ሌላው ሙስተብእ ባሱኩን የሆነችው ትነጥራለች። ሙስተብእ ብላችሁ ያዝ ሳይሆን ምታደረጉት ሙስተብእ ሙስተብእ፣ በዚ መልኩ ትነጥራለች። ሽን ከስራ ፈትሓ፣ ከዛም እታ መርብጣን ደግሞ ወደሃ ሱኩን እንቀይራለን ሲነበብ ከቱ ደግሞ አለው ባሂከቱ ሙስተብሽራህ በዚህ መልኩ እናነባዋለን። አርባኛውን አንቀጽ ላይ ወውጁሁን ቀደም ብለን ይተንልንን የውመን ውውው ስንል እየፈትሐ ወስኩን አለች የው

ላች ላይ ዋው አትነበብም። ቀእታ ሐምዛ ወደ ላም ፈትሃ ነው የምንሸጋገረው። ኡላኢከ ካላችሁ ይሄ መሳቢያ እያመጣችሁ ነው፣ ልክ አይደለም። ላም ፈትሃ ከዛ አሪፍ መሳቢያ አለ። ኢቻ አሊፍ ሰጊራ ደግሞ መሳቢያ ምልክት እንዲዛ ነው የመጣችሁ። ስለዚህ ምንድን አድርገን የምናነበው በደንብ አድርገን ከስራ እንዲታደረጋለች

ለማጥናት ሞክሩ። በቋሚነት እኛ ጋር ተመዝግባችሁ መማር የምትፈልጉ እስክሪን ላይ በሚገኘው ቁጥር ወይም በ0914 0428 04 በዋትሳፕ በቴሌግራም ጽፋችሁ መመዝገብ የምትችሉ መሆኑን ላስታውሳቸው ፈልጋለሁ። ሀዛ ወላሁ አዕለም ወሰላሙ አሌይኩም ወረህመቱላ ወበረካቱ።